ዛሬ እንግዲህ በተለያዩ ርዕሰ ጉዳዮች ነው ወደ እናንተ የምንደርሰው። በተለይ ከዝውውር ጉዳዮች ጋር በተያያዘም ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ስፖርታዊ ጉዳዮች አሉ። እነሱን ጉዳዮች ወደ እናንተ እያዳሰስን ቆይታን የምናደርግ ነው የሚሆነው። በተለይ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦችን ጨምሮ የሰማናቸው የዝውውር ጉዳዮችን ወደ እናንተ እናደርሳለን። አብራችሁኝ እንትቆዩ ነው በአክብሮት የምጋብዘው። የዓለም ክለቦች ዋንጫም እየተደረገ ይገኛል። እሱንም ጉዳይ እንመለከታለን። ከዛ በተጨማሪ አንድ ኢትዮጵያዊ ተጫዋች ደግሞ ከሀገር ውጭ እየተጫወተ ይገኛል ና እያስገረመ ይገኛል። ተከታታይ ጎሎችንም እያስቆጠረ ነው። ስለዚህ ተጫዋችም የምንነግራችሁ ጉዳይም እንዲሁ የሚኖረን ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን የማድረግ ይሆናል። እናንተን ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ እያበረታታችሁን ከኛ ጋር እንትቆዩ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቤተሰቦቻችን ተመልሰን መጥተናል። ከሀገር ውስጥ ጉዳዮቻችን ነው የዛሬ ፕሮግራማችንን የምንጀምረው። ጋቶች ፓኖምንም እንመልከት። ጋቶች ፓኖም በጎል አስቆጣሪነቱ አሁንም ቀጥሏል። የኢትዮጵያ ብሔራዊ ቡድን የመሀል ሜዳ ተጫዋች የሆነው ጋቶች ፓኖም በኢራቅ ሊግ ተከታታይ ጨዋታዎች ላይ ጎል ማስቆጠሩን የቀጠለው፣ ሁሉንም ጨዋታዎች ተሰልፈው እየተጫወተ የሚገኘው ጋቶች ፓኖም አራተኛ የሊግ ጎሉንም ለኒውሮዝ ስፖርት ክለብ ማስቆጠር ችሏል። ጋቶች ፓኖም ትላንትና ምሽት ቡድኑን መሪ ያደረገች ግብ ሲያስቆጠር የጨዋታው ኮከብ በመባልም ተመርጧል። ኒውሮስ ክለብ ትላንትና ምሽት ተጋጣሚውን አራት ለአንድ በሆነ ውጤት ነው ማሸነፍ የቻለው። ጋቶች ፓኖም ከትላንቱ የሊግ ጨዋታ አስቀድሞ በነበረ የሊግ መርሃ ግብር ደግሞ ቡድኑን አሸናፊ ያደረገ ጎልም ሲያስቆጥር ሰምተናል። በሊጉ የሳምንቱ ምርጥ 11 ውስጥም መካተት መቻሉንም የምናስታውሰው ነው። ተከታታይ ጎል በማስቆጠሬ በጣም ደስ ብሎኛል ብለዋል ጋቶች ፓኖም በኢራቅ ሊግ ለክለቡ ኒው ሮዝ ስፖርት ክለብ ተከታታይ ጨዋታዎች ላይ ጎል ያስቆጠረው ጋቶች በቆይታው ደስተኛ መሆኑን የተናገረውም ጋቶች ባለፉት ሁለት የሊግ ጨዋታዎች ለቡድኑ ብቸኛ የማሸነፊያ ግብን ጨምሮ ሁለት ግቦችን አስቆጥሯል። ተከታታይ ጎል በማስቆጠሬ በግል ደስ ብሎኛል፣ ፈጣሪንም አመሰግናለሁ ሲል ነው ጋቶች ፓኖም የተናገረው ለተከታታይ ጎል ማግባት የሚጨምረው በራስ መተማመናል ለሚለው ጋቶች እንደ ተጫዋች ጎል ባስቆጠር ከቁጥር በራስ መተማመንክ ይጨምራል ሲልም ነው የተናገረው። ከኢትዮጵያ ወደ ኢራቅ ካመራ ጀምሮ አሰልጣኙና የቡድኑ አባላት በሱ ላይ ትልቅ እምነት እንደጣሉና ቀጥታ በቋሚነት እንዳሰለፉትም ጋቶች ይናገራል። አሰልጣኙ እኔ ላይ እምነት በመጣሉ ደስ ብሎኛል። ማሳመን ደግሞ የኔ ስራ ነበር። እድሉን በአግባቡ ተጠቅሜ ከመጣሁ ጀምሮ እስካሁን በቋሚነት እየተጫወትኩኝ ነው። ጋቶች ፓኖም ነው ይህንን ያለው። ስለ ቀጣይ ቆይታው ያነሳው ተጫዋቹ በቀጣይ ከፈጣሪ ጋር የሚያውቀው የተሻለ ነገርን ያደርግልኛል፣ ፈጣሪ እንዲያሳካልኝም እመኛለሁ ሲልም ነው ጋቶች የተናገረው ጋቶች ፓኖም በጥር ወር የተጫዋቾች የዝውውር መስኮት ነበር ኢትዮጵያ መድንን በመልቀቅ ወደ ኢራቅ ሊግ ያቀናው ኢትዮጵያ መድን ሻምፒየን በመሆናቸው እንኳን ደስ አላችሁ ያለው ጋቶች በትንሹ ለቡድኑ የአቅሜን ሰጥቻለሁ ለክለቡ አዲስ ታሪክም በመጻፋቸው ደስ ብሎኛል ሲልም ጭምር ነው የተናገረው ወደ ውጭ አገር ስፖርት የመረጃዎቻችን በቀጥታ እንውሰራችሁ። የክለቦች የዓለም ዋንጫ ዛሬም በሚደረጉ ጨዋታዎች ቀጥለው ይደረጋሉ። የጥሎ ማለፍ ጨዋታዎች መደረግ ከጀመሩ ሁለት ቀናቶች ሆነውታል። ባለፉት ሁለት ቀናቶች ደግሞ የጥሎ ማለፍ ጨዋታዎች ሲደረጉ እንደነበር የምናስታውሰው ነው። በመጀመሪያው የጥሎ ማለፍ ጨዋታ እንግዲህ የተደረገው በፓልሜራስና በቦታፎጎ መካከል ነበር። ፓልሜራስ አንድ ለዜሮ አሸንፎ አልፏል። ቸልሲም ቤኔፊካን አሸንፎ ወደ ቀጣዩ ዙር ማለፉ የሚታወስ ጉዳይ ነው፣ አምስት ሰዓታትን በፈጀው ጨዋታ። ትላንትና ደግሞ እንዲህ ሁለት ጨዋታዎች ነበሩ። ፓሪስ ሳን ጀርሜን ኢንተር ማያሚን፣ ባየር ሚኒክ ደግሞ ፍላሚንጎ በማሸነፍ ወደ ቀጣዩ ዙር ወደ ሩብ ፍጻሜ ማለፋቸውን ያረጋገጡ ቡድኖች ናቸው። ዛሬ ደግሞ ሁለት ጨዋታዎች ይቀጥላሉ። ሁለት ደግሞ የሩብ ፍጻሜ ተፋላሚ ቡድኖች የሚታወቁ ነው የሚሆነው ሁለቱ እንግዲህ ዛሬ እንግዲህ ኢንተር ሚላን የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ የነበረው ቡድን ዛሬ ፍሎሚኔንሴን ይገጥማል። ይህ ጨዋታ ምሽት አራት ሰዓት ሲል የሚደረግ መርሃ ግብር ነው። ኢንተር ሚላን እና ፍሎሚኔንሴ ጨዋታቸውን ያደርጋሉ። ከዛ በተጨማሪ ግን ዛሬ ከሚደረጉት ሁለቱ ጨዋታዎች መካከል ተጠባቂ የሆነው የማንቸስተር ሲቲና የአልሂላል ጨዋታ ነው። ከዚህ ጨዋታ ጋር አያይዘን በርግጥ በኋላ ላይ ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። ለሊት አስር ሰዓት ላይ የሚደረግ መርሃ ግብር ነው። ማንቸስተር ሲቲ እና አልሂላል እንግዲህ የሚያደርጉት ጨዋታ ግን የሚጠበቅ ጨዋታ ነው። አልሂላልም እንግዲህ ቀላል ግምት የሚሰጠው አይነት ቡድን አይደለም። ማንቸስተር ሲቲ በርግጥ በዚህ ውድድር ዓመት ወይም ደግሞ በዚህ በክለቦች የዓለም ዋንጫ ሁሉንም ጨዋታዎች ያሸነፈው ብቸኛው ቡድን ነው። ማንቸስተር ሲቲ የፔፕ ጓርዲዮላ ቡድን አል ሂላል ግን ሪያል ማድሪድን ገጥሞ በአቻ ውጤት አጠናቋልና ጠንካራ ተወዳዳሪ እንደሆነ ተመልክተናል። በተለይ አውሮፓ ላይ ከዚህ በፊት የምናውቃቸው በጣም ወሳኝ የሚባሉ ተጫዋቾች በዚህ ቡድን ውስጥ አሉና፣ አሌክዛንደር ሚትሮቪች፣ ከዛ በተጨማሪ ደግሞ እንዲሁን ሩበን ኔቬስ ጭምር የተለያዩ ተጫዋቾች ሰርጌይ ሚሊንኮቪች ሳቪች፣ ያሲን ቦኑ በግብ ጠባቂነት፣ ካሊዶ ኩሉባሊ፣ እንዲሁ ጃዎ ካንሴሎ፣ ሬናል ሎዲ፣ በርከት ያሉ ተጫዋቾች ማልኮምን ጭምር ከዚህ በፊት የምናስታውሰው ነው። በባርሴሎና ቤትም ጭምር እና በርከት ያሉ ተጫዋቾች በዚህ ስብስብ ውስጥ ይገኛሉና ጥሩ ፉክክር ልንመለከት የምንችልበት እድል ይኖራል ተብሎ ይታሰባል። ጨዋታ ምሽት አስር ሰዓት ወይም ሌሊት አስር ሰዓት የሚደረግ መርሃ ግብር ነው። ከዚህ ጨዋታ ጋር አያይዘን በኋላ ላይ ከማንቸስተር ሲቲ ጉዳዮች ጋር በተያያዘ በኋላ የምንገልጽላችሁ ጉዳይ ይኖራል። እነዚህ ሁለት ጨዋታዎች ግን ዛሬ በዓለም ክለቦች ዋንጫ የሚደረጉ ጨዋታዎች ናቸው። ትላንትናም እንዲሁ የአለም ክለቦች ዋንጫ ጨዋታ ቀጥሎ እንደነበረ እናስታውሳለን እና የሊዮኔል ሜሲው ክለብ ኢንተር ማያሚ ከውድድሩ ውጪ እንደሆነ እናስታውሳለን። ኢብራሂሞቪች ይናገራል። ዝላታን ኢብራሂሞቪች ሸፌክ ሲናገር ሜሲ ከእሱ ጋር የሚሄዱ አጋሮችን በፍጹም አላገኘም ሲል ነው ኢብራሂሞቪች የተናገረው ስዊድናዊው የቀደሞ ተጫዋች ዝላታን ኢብራሂሞቪች ሲናገር ሊዮኔል ሜሲ በትላንትናው ጨዋታ የማውቀው ሜሲ አልነበረም ሲል ነው የተናገረው። ሜሲን የማውቀው አልነበረም ያለው ኢብራሂሞቪች፣ ትክክለኛ ቡድን ብትሰጠው ግን እሱ ያለውን ነገር ጨምሮ ጠንካራ ያደርግልሃል ሲልም ነው የተናገረው። ዝላታን ኢንተር ማያሚ ከሜሲ ጋር ከኳስ ውጪ እንዴት መንቀሳቀስ እንዳለባቸው እንኳን የማይረዱ ተጫዋቾችና አሰልጣኝም ጭምር ነው ያላቸው ሲል ዝላታን እንግዲህ ተጫዋቾቹንም አሰልጣኝ ሀቬር ማስኬራኖንም ጭምር ተችቷል። አክሎም እንግዲህ ሲናገር የተሸነፈው ሜሲ ሳይሆን ኢንተር ማያሚ ነው፣ እሱ ከሀውልት ጋር ነበር የተጫወተው። እውነተኛ የቡድን አጋር ቢያገኝ ኖሮ አንበሳውን ታዩት ነበር ሲልም ነው ዝላታን ኢብራሂሞቪች የተናገረው። ሜሲ እስካሁን የሚጫወተው እግር ኳስን ስለሚወድ ነው። እሱ አሁንም 99 በመቶ የአሁን ተጫዋቾች ማድረግ የማይችሉት ነገርን እያደረገ ነው ሲልም ኢብራሂሞቪች ሀሳቡን ሰጥቷል። ትላንትና እንግዲህም ከክለቦች ዓለም ዋንጫ ውጪ መሆናቸው ይታወሳል፣ የሊዮኔል ሜሲ ቡድን ኢንተር ማያሚ። ከዛ በተጨማሪ ግን አሰልጣኝ አርሰን ቬንገርም አንድ ሀሳብን ማንሳታቸውን ጠዋት በነበረው ፕሮግራማችን ላይ ማንሰተ ነው ነበር ሊዮኔል ሜሲ በዚህ ውድድር ላይ ትልቅ ቁጥሮችን ባያስመዘግቡም፣ ወይም ቁጥሬ ነገሮቹ እንግዲህ በግልጽ በጣም ትልቁ ባያሳይም፣ ነገር ግን የእሱ ኢንተር ማያሚ ውስጥ መኖር ኢንተር ማያሚ እዚህ እንዲደርስ ያደረገው እሱ ነው ሲልም ሀሳቡን ሰጥቶ ነበር። ቁጥሮች እንግዲህ ባያሳዩም ነገር ግን እንግዲህ ይህ ተጫዋች ለኢንተር ማያሚ በጣም ወሳኝ ተጫዋች ነው ሲልም ሀሳቡን ሰጥቶ ነበር። አርሰን ቬንገር እና በርከት ያሉ ሰዎች ከሊዮኔል ሜሲ ጋር በተያዘና ከኢንተር ማያሚ ጋር በተያዘ ሀሳቦቻቸውን እየሰጡ ነው የሚገኙት። የስፖርቲንግ ሊዝበኑ ፕሬዝዳንት የሆኑት ፍሬድሪኮ ቫራንዳስ ቪክተር ዮከርሽ በዚህ ክረምት ክለቡን የሚለቅበት እድል ከፍተኛ መሆኑን አረጋግጠዋል። ተጫዋቹ መልቀቁ አይቀሬ እንደሆነ ነው የተናገሩት። ስፖርቲንግ ሊዝበን አሁን ላይ ተጫዋቹን በውሉ ካለው አንድ መቶ ሚሊዮን ዩሮ ውል ማፍረሻ በታች በሆነ የዝውውር ገንዘብ ለመሸጥ ማሰቡን ፕሬዚደንቱ ይጠቁማሉ። ይሁን እንጂ ከ60 ሚሊየን ዩሮና ተጨማሪ 10 ሚሊየን ዩሮ ክለቡን እንደማይለቅ አረጋግጣለው ነው ያሉት። የውል ማፍረሻውን አንጠይቅም ወይም የውል ማፍረሻው ላይ የተጻፈው 100 ሚሊዮን ዩሮን አንጠይቅም ነገር ግን እንግዲህ 60 ሚሊዮን ዩሮ እና 70 ሚሊዮን ዩሮ ግን አንለቀውም የሚል አይነት ሀሳብ ነው። ስለዚህ በዛ መካከል ባለ ገንዘብ ውስጥ ሊለቁት እንደሚችሉ የሚያሳዩ ሪፖርቶች ናቸው የወጡት ፕሬዚደንቱ ማንቸስተር ዩናይትድ ለማቲያስ ኩንሃ ያወጣው 73 ሚሊዮን ዩሮ ነው ለብራያን ምቤሞ ደግሞ ያቀረበው ገንዘብን በመጥቀስም እንዲሁ አነጻጽረውታል። ከዛ በተጨማሪ እነዚህ ሁለት ተጫዋቾች የቪክተር ዮከርሽን ያክል የገበያ ዋጋም ሆነ ብቃት የላቸውም ብዬ ነው ማስበው ሲሉ ፕሬዝደንቱ ጭምር ይናገራሉ። ቪክተር ዮከርሽ የፊት መስመር አጥቂን ለማስፈረም በሚፈልግ በመፈለግ ላይ ለሚገኘው አርሰናል እየተፈለገ ነው የሚገኘው። በሌላ በኩል ተጫዋቹ የቻምፒየንስ ሊግ ቡድንን መቀላቀል ቢፈልግም የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ግን ሊያስፈርሙት እንደሚፈልጉና ንግግሮችም እያደረጉ እንደሚገኙ ጭምር እየተገለጸ ነውና የዚህ ተጫዋች ጉዳይ እንግዲህ እስካሁን እየተንዛዛ የሚገኝና እስካሁን ምንም እልባት ያገኘ ጉዳይ ምንም የተረጋገጠ ጉዳይ ጉዳይ እንደሌለው ነው እየተመለከትን የምንገኘው በቀጣይ እንግዲህ ከዚህ ተጫዋች ዝውውር ጋር በተያያዘም አዳዲስ ጉዳዮች የሚወጡ ከሆነ ደግሞ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ውድ ቤተሰቦቻችን ማንቸስተር ዩናይትድን ደግሞ የተመለከቱ ጉዳዮችን እናንሳላችሁ ማንቸስተር ዩናይትድ ከብሬንትፈርድ ጋር ለብሪያኒም ቤሞ ዝውውር ከስምምነት ለመድረስ ድርድሩን እንደቀጠለ የሚያሳዩ ዘገባዎች እየወጡ ይገኛሉ ዩናይትድ የብሬንትፈርዱን ኮከብ ተጫዋች ብሪያኒን ቤሞን ለማስፈረም ከብሬንትፈርድ ጋር ንቁ ድርድር ላይ እንደሆኑ ነው መረጃዎቹ የሚያሳዩት ካሜሮናዊ ዋጥቂ እንግዲህ ባለፈው የፕሪሚየር ሊግ የውድድር ዘመን ባሳዩ አስገራሚ የጎል አስተዋጽኦ የሩበን አሞሪምን ቡድን ለማጠናከር በጣም ተስማሚ እጩ ከሆኑ ተጫዋቾች መካከል አንዱ ተደርጎ ነው የሚታየው። ማንቸስተር ዩናይትድ ቀደም ሲል ሁለት የዝውውር ጥያቄዎችን ማለትም 55 ሚሊየን ፓውንድ እና 62.5 ሚሊየን ፓውንድ እንዲሁ ተጨማሪ ጉርሻዎችን ቢያቀርብም ብሬንትፈርዶች ግን ከ65 እስከ ሰባ ሚሊየን ነው ሚሊየን ፓውንድ ነው ዋጋ እንደሚፈልጉ እየተናገሩ የሚገኙት ና በፋብሪዚዮ ሮማኖ መሰረት ግን ዩናይትድ ለሶስተኛ ጊዜም የተሻሻለ የዝውውር ጥያቄን ለማቅረብ እየተዘጋጁ እንዳለን የሰማ ነው። በተለይም በክፍያ መዋቅርና ተጨማሪ ጉርሻዎች ላይ ስምምነት ላይ ለመድረስ እየተሰራ እንዳለ የሚያሳዩ ሪፖርቶች ይወጣሉ። ብሪያን ምቤሞ ኦልድ ትራፎርድን ለመቀላቀል ያለው ግልጽ ፍላጎትን ለብሬንትፈርድና ለሌሎችም ክለቦች መግለጹ ነው እየተነገረው፣ የዩናይትድ እንግዲህ ተስፋ ከፍ አድርጎታል ተብሎም ይነገራል። በተጨማሪ ማንቸስተር ዩናይትድ እንግዲህ የዩናይትድ ተጫዋቾች ማቲያስ ኩኛና ጆሹዋ ዝርክዚም እንግዲህ ብሪያን ምቤሞ ዝውውርን ድጋፍ እየሰጡ እንደሚገኙ ጭምር እየተገለጸ ነው። በተለይ በሶሻል ሚዲያዎች ላይ የተለያዩ ነገሮችን እንግዲህ ከዚህ ተጫዋች ጋር የተያዙ ጉዳዮችን ላይክ እያደረጉ እንደሚገኙ ጭምር ነው መረጃዎች እየወጡ የሚገኙትና የተጫዋች በቡድኑ እንግዲህ እንደሚፈለግ በማንቸስተር ዩናይትድ ተጫዋቾችም ጭምር እንዲመጣ እንደሚፈለግ ጭምር ነው ዘገባዎቹ እያሰፈሩ የሚገኙትና ወደ ማንቸስተር ዩናይትድ መቀላቀሉ አይቀሬ እንደሆነ እየተገለጸ ነው። ፋብሪዚዮ ሮማኖ እንዳለው ከሆነ ደግሞ ዩናይትድ ለሶስተኛ ጊዜም የተሻሻለ ጥያቄን ለማቅረብ ከጫፍ መድረሳቸውን ነው እየገለጹ የሚገኙት ማንቸስተር ዩናይትድ በቀጣዮቹ ሳምንታትም የአንዳንድ ተጫዋቾቹን ሽያጭ በፍጥነት ማጠናቀቅም ከቻለም ከፊት መስመር ተጫዋች በተጨማሪ የአማካይ ስፍራ ተጫዋችም ለማስፈረም ጥረት እንደሚያደርጉ ነው የሚጠበቀው። በዚህ ቦታ ላይ ማንቸስተር ዩናይትድ የአታላንታውን ኤደርሰንን እና የክሪስታል ፓላሱን አደም ዋርተንን በፍላጎት ዝርዝር ውስጥ ማስገባቱን የሚያሳዩ መረጃዎችን ሮብ ዳውሰን ነው እያጋረም የሚገኘው ማንቸስተር ዩናይትድ እንግዲህ ቶሎ ብለው የአጥቂ አማራጮቻቸውን ቶሎ ማጠናከር ከቻሉ በቀጣይ ደግሞ የአማካይ ስፍራ ተጫዋቾችንም ለማስፈረም ይንቀሳቀሳሉ ተብሎ ነው የሚጠበቀው። ጄጄ ጋብሪያል በማንቸስተር ዩናይትድ ቤት ለተጨማሪ ዓመታት የሚያቆየውን ውል ለመፈራረም ከሙሉ ስምምነት ላይ መድረሱን የሚያሳዩ ሪፖርቶች እየወጡ ነው። ይህ ተስፈኛ ታዳጊ ተጫዋች በበርካታ የአውሮፓ ታላላቅ ክለቦች የናስፈረመ ጥያቄ ቢቀርብለትም ነገር ግን ተጫዋቹ በማንቸስተር ዩናይትድ መቆየትን ምርጫው እንደሚያደርግና በማንቸስተር ዩናይትድም ለረጅም ጊዜያቶች ቡድኑን ማገልገል እንደሚፈልግ የሚያሳዩ ሪፖርቶችን እየሰማን እንገኛለን። ስለዚህም ደግሞ ጄጄ ጋብሪኤል በማንቸስተር ዩናይትድ ቤት ለተጨማሪ ዓመታት የሚያቆየውን ውል ለመፈረም ከሙሉ ስምምነት ላይ ነው የደረሰው። ቀሪው ጉዳይ ተጫዋቹ ይፋዊ ኮንትራቱን መፈረም ብቻ ነው የሚቀረው። ሁሉም ነገር አሁን ላይ ተጠናቋል። ታዳጊው በማንቸስተር ዩናይትድ ቤት የሚፈርመው ለተጨማሪ ሁለት ዓመታት የሚያቆየውን ውል ነው። ታዳጊውን ለማቆየት ደግሞ በተደረገው ጥረት ውስጥም የስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ሚና እጅጉን አይነተኛና እጅጉን ከፍተኛ እንደሆነ ጭምር ፋብሪዚዮ ሮማኖ መረጃውን እያጋሩም እያጋራ ይገኛልና የተለያዩ ጉዳዮች ከጄጄ ጋብሪኤል ጋር በተያያዘም እየበጣ ነው የሚገኘው። ማንቸስተር ናትል ይህንን ተስፈኛ ታዳጊም ኮንትራቱን እንደሚያራዘሙለት ነው የተገለጸው። የአርሰናልን ጉዳዮች እንመልከት። ቶማስ ፓርቴና አርሰናል ዛሬ ተለያዩ ወይም ደግሞ ዛሬ ውሉ ያበቃል። የ32 ዓመቷ መካይ በአዲስ ውል ላይ ስምምነት ላይ መድረስ ባለመቻሉ ውሳኔው የመጨረሻ ነው። ማረጋገጫ በሚቀጥሉት ቀናት ይጠበቃል። ጋናዊ ቢ ኢንተርናሽናል ተጫዋች ቀጣይ እርምጃውን ከመምረጡ በፊትም ጊዜ ወስዳል ተብሎ ይጠበቃል። በእርግጥ ተጫዋቹ የተለያዩ ፈላጊዎች ያሉት አርሰናል ይህንን ተጫዋች ማቆየት ፍላጎቱ የነበረ ቢሆንም ከተጫዋቹ ጋር ግን በኮንትራት ስምምነት ጉዳይ ላይ ከስምምነት መድረስ አልቸሩም እንግዲህ አርሰናሎች ሌሎች ተጫዋቾችን ይህ ተጫዋች ስለሚወጣ ለማስፈረም ከጫፍ መድረሳቸው ይታወቃል። ማርቲን ዙበሜንዲን አስፈረመዋል። ክሪስቲያን ኖርጋርድንም በዚህ ተጫዋች ቦታ ማስፈረማቸው ይታወሳል። እና የቶማስ ፓርቲና የአርሰናል ጋብቻ እዚህ ጋር እንግዲህ ይቋጫል ማለት ነው። ተጫዋቹ ወደ ተለያዩ ክለቦች ሊያመራ ይችላል። በሳዑዲ አረቢያ በርከት ያሉ ፈላጊዎች ያሉት፣ ከዛ በተጨማሪ ግን በአውሮፓ መቆየትን ምርጫ አደርጋለሁ ካለም በአውሮፓ የሚፈልጉት በርከት ያሉ ክለቦች አሉ። የቀድሞ ክለቡ አትሌቲኮ ማድሪድን ጨምሮ የተለያዩ ክለቦችም ይህንን ተጫዋች ለማስፈረም ጥያቄዎችን ያቀርባሉ ተብሎ ይጠበቃል እና አርሰናል ከቶማስ ፓርቲ ጋር ግን መለየቱም ይፋ ተደርጓል። የሪያል ሶሴዳዱ ጋዜጠኛና ደጋፊ የሆነው ኪኪ ማሪን ይናገራል። ማርቲን ዙበሜንዲ ከነገ ጀምሮ የአርሰናል ተጫዋች እንደሚሆን በማሳወቅ የስንበት መልእክቴን አስቀምጣለው ሲልም ነው የተናገረውም እንግዲህ የሪያል ሶሴዳድ የቅርብ ሰው እንደሆነ ጋዜጠኛም እንደሆነ ደጋፊም እንደሆነ ጭምር ይነገራል። ይህ ሰው እንግዲህ ማርቲን ዙበሜንዲ ከነገ ጀምሮ የአርሰናል ተጫዋች ነው ሲልም ነው ይፋ ያደረገው። ዝውውሩ በቅርብ ቀናት ውስጥ ይፋ ይደረጋል ተብሎ ይጠበቃል። ተጫዋቹ ወደ እንግሊዝ እንደበረረም ጭምር የሚያሳዩ ሪፖርቶችን እየሰማን ነውና አርሰናሎች ማርቲን ዙበሜንዲን ይፋ ያደርጋሉ ተብሎ ይጠበቃል። ሮን ጎርላይ የሚባሉ ሰው የቫሌንሲያ አዲሱ ሲኢኦ ናቸው። በዚህ ሳምንት በቫሌንሲያ የክሪስቲያን ሞስኩዌራን ጉዳይ መፍትሄ እንደሚሰጠው ይጠበቃል። በአርሰናል እና በቫሌንሲያ መካከል ጥሩ ግንኙነቶች፣ ሁለተኛ ጥያቄ በቅርቡ እንደሚኖር ነው በርካቶች የሚጠብቁት። የቫሌንሲያ የተጫዋቹን ኮንትራት ለማራዘምም ለመጨረሻ ጊዜ ይሞክራሉ፣ ነገር ግን በጣም ዘግይተዋል ብለው ነው የሚያስቡት። አርሰናል ቫሌንሲያ የሚፈልገውን ገንዘብ ካቀረቡ ዝውሩን እንደሚጨርሱትም መረጃው እየተዘገበ ይገኛል። አርሰናሎች ለሞስኮራ ዝብውር 20 ሚሊዮን ዩሮ ለማቅረብ ቢዘጋጁም ወይም ደግሞ ቢበልጥም ቫሌንሲያ ከተጫዋቹ ጋር መለየቱ ግን አይቀርም። ተጫዋቹ በመጨረሻም የውድድር አመት ላይ ስለሆነ ቫሌንሲያዎች 30 ሚሊዮን ዩሮ መጠየቅ አይችሉም። በዝውሩ ላይም የበላይነታቸው የላቸውም። ደፍሮም ከፍተኛ ገንዘብ ለመጠየቅ አያስቡም። ስለዚህም የመጨረሻው ክፍያ ከዚያ ከ20 እስከ 25 ውስጥም ሊሆን እንደሚችል የሚያሳዩ ሪፖርቶች ናቸው እየተገለጹ የሚገኙትና አርሰናል ክሪስቲያን ሞስኩዌራን ማስፈረሙ አይቀሬ እንደሆነ ነው እየተገለጸ የሚገኘው። የቸልሲን ጉዳዮች ደግሞ እናንሳ። ጃዋ ፔድሮ ከክሪስቶፈር ንኩንኩና ከጃዋ ፌሊክስ የተሻለም ለማሬስካ ጮትም ተስማሚ ተጫዋች ነው የሚል መረጃን ጃኮብ ስተሪንግ መረጃውን እያጋራ ይገኛል። ዘጋርዲያን ላይ ነው ይህን መረጃ ያወጣው። እንግዲህ ለኤንዞ ማሬስካ ተስማሚ ተጫዋች እንደሆነ ይገምታል። እንግዲህ ዣዎ ፌሊክስ በቤኔፊካ ይፈልጋል። እንዲሁም ትክክለኛ ገንዘብ ከቀረበ ክሪስቶፈር ንኩንኩም እንዲወጣ ተፈቅዶለታል። ናም ዣዎ ፔድሮ አሁን ላይ ለዚህ ቡድን ግልጋሎት ለመስጠት እንደመጣ ነው። ዘጋርዲያን መረጃውን እያጋራ የሚገኘው እንግዲህ ከዚህ ተጫዋች ጋር በተያዘ የተለያዩ ጉዳዮች ይነሳሉ። የክለቦች የዓለም ዋንጫን እንግዲህ ቼልሲ የሚያሸንፍ ከሆነ ለጄሚ ባይኖጌቲያንስ፣ ለሊያም ዴላፕ ና ለፔድሮ ያወጡትን 135 ሚሊዮን ፓውንድ የሚያገኙ ይሆናል። አሁን ላይ ከውድድሩ 45 ሚሊዮን ፓውንድ ወይም ደግሞ 55 ሚሊዮን ዶላር አግኝተዋል እስካሁን ድረስ እስከ ፍጻሜው የሚጓዙና ደግሞ ዋንጫውን የሚያሸንፉ ከሆነ ደግሞ ለዝውውር የሚጠቅማቸውን ትልቅ ገንዘብን እንደሚያገኙ ጭምር ነው የሚነገረው ኤንዞ ማሪስካ በተለያዩ የአጥቂ ክፍሎች ላይ መጫወት የሚችል ተጫዋች ሲፈልግ ቸልሲዎች መሐመድ ቁዱስን ለማስፈረም አስበዋል። ዌስታሚናይትሮች ለመሐመድ ቁዱስ የዝውር ጥያቄም እንደሚቀበሉ ነው የሚታወቀው። ቸልሲ መሐመድ ቁዱስን ለማስፈረም ጥረት እያደረገ ሲሆን የኤንዞ ማሪስካም ሌሎች ፍላጎቶች አዲስ ግብ ጠባቂና የመሀል ተከላካይ ማምጣት እንደሆነ ሳይመን ፊሊፕስ መረጃውን አጋርቷል። ቼልሲ በአሁኑ ሳምንት ለዦን ዱራንን ለማስፈረም የቀረበለትን እድል ግን አልተቀበለም። ተጫዋቹ ወደ ፌነር ባቼ ለማምራትም እየተቃረበ ነው የሚገኘው። መሐመድ ቁዱስ በቶተንሃም እንደ ዋና ተለይቷል። እናም ደግሞ ከ85 ሚሊዮን ፓውንድ የውል ማፍረሻ በታችን በሆነ ዋጋ ስምምነት ላይ መድረሱ እንደሚችሉ ተስፋ እንዳላቸው ነው የሚታመኑ ቶተንሃሞች። ቸልሲ ለመሐመድ ቁዱስ ፍላጎት አሳይቶ ነበር ነገር ግን የጄሚ ጌቴንስና የዣዋ ፔድሮን ዝውውሩን ካጠናቀቁ በኋላ ሊመለከቱት እንደሚችሉ ነው የሚነገረው። ማንቸስተር ሲቲን ደግሞ እንመልከት። ለተጫዋቾቹ አስፈሪ ቡድኖች አሉ ብዬ ነግሬያቸዋለሁ ብለዋል ጋርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ አል ሂላል በክለቦች የዓለም ዋንጫ ከአስፈሪ ቡድኖች አንዱ መሆኑን የተናገሩት በዚህ ውድድር ትልቅ አቅም ያላቸው አስፈሪ ቡድኖች አሉ ብዬ ለተጫዋቾች ነግሬያቸዋለሁ ያሉት ጓርዲዮላ አል ሂላል ከነሱ መካከል አንደኛው ነው ብለውታል። አል ሂላል ተጋጣሚውን የመጉዳት አቅም አለው፣ በፊት አድርገውታል፣ አሁንም ያደርጉታል ብለዋል ጓርዲዮላ። ስለ ሳዑዲ አረቢያ ሊግ እድገት ያነሱት ፔፕ ጓርዲዮላ ሊጉ በግልጽ የሚታይ መልኩ እያደገ ነው ነው ያሉት። ማንቸስተር ሲቲ ዛሬ ሌሊት አስር ሰዓት ላይ ከአል ሂላል ጋር ጨዋታቸውን ያደርጋሉ። ጓርዲዮላ የየርገን ክሎፕን ትችትም ተጋርተዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የየርገን ክሎፕ የክለቦች ዓለም ዋንጫ ላይ የሰነዘሩት ትችትን እንደሚጋሩ ነው የተናገሩት። የርገን ክሎፕ የውድድሩ የመጀመር ሀሳብ በእግር ኳስ ካየናቸው ጥሩ ያልሆኑ ውሳኔዎች መካከል የከፋው ነው ሲሉ ገልጸውት ነበር። አሰልጣኝ ፔፕ ጓርዲዮላ በበኩላቸው በየርገን ክሎፕ ሐሳብ እስማማለሁ አስቴቱ አላስገረመኝም ሲሉ የተናገሩት ተናገሩት። ፔፕ ጓርዲዮላ አክለውም ውድድሩ ተጫዋቾችንና ቀጣይ የውድድር ዓመታችንን ሊጎዳው ይችላል ሲሉ ነው ተናገሩት። የሰሜዎቹ አሰልጣኝ ኤንዞ ማሬስካ በተመሳሳይ ከቀናት በፊት ውድድሩን ቀልድ ነው ሲሉ ገልጸውት እንደነበር የሚታወስ ነው። እንግዲህ ሲጀመር አሜሪካ ለእግር ኳስ ትክክለኛ ቦታ አይደለችም ሲሉም ተናግረው እንደነበር እናስታውሳለን። ከካንሴሎ ጋር ዳግም ስለመገናኘት ምን ትላለ ተብሎም ተጠይቆ ነበር። ፔፕ ደስተኛ ነኝ እንጂ ሌላ ምን ላለው፣ ትናንትና ካይል ወከርን እንዳገኘውት ሁሉ ካንሴሎንም ሳገኘው ደስተኛ ነኝ የምሆነው ሲሉን የተናገሩት ስለ አልሂላል ሲናገሩ ታላላቅ ተጫዋቾች ያሏቸው፣ ጠንካራ ተከላካይ፣ ጥሩ ግብ ጠባቂም እንዲሁ አላቸው፣ ልዩ አሰልጣኝም አላቸው። በአጠቃላይ የአልሂላል ተጫዋቾች እግሮቻቸውን እንዴት እንደሚጠቀሙ የሚያውቁ ናቸው ሲልም ጭምር ነው የተናገረው። ስለ ሳቪኒሆ ሲናገር እንግዲህ ቆራጥ መሆን እፈልጋለሁ፣ ግቦችን ማስቆጠር እፈልጋለሁ፣ አሲስቶችን ማድረግ እፈልጋለሁ በሚለው የጀብደኝነት ስሜት የተነሳ ቀን እንግዲህ የማይገመት፣ የማይለመድ ከባድ ተጫዋች ነው የሚሆነው በሁለቱም በኩል መጫወት ስለሚችል፣ በዛ ላይ ደግሞ በጣም ፈጣን ነው። እናም ደግሞ እሱ ማድረግ ያለበትን እንቅስቃሴ በዘዴ እየተረዳ በሄደ ቁጥር ጥሩ ተጫዋች እየሆነ የሚመጣል። ለዚያ ነው ከኛ ጋር አሁን ላይ ያለው በሱ በጣም ተደስቻለሁ፣ ሲልም ነው የተናገረው። ፔፕ ጓርዲዮላ ስለ አዲሱ ምክትሉ ፔፕሊንደር ይናገራል። እውቀቱ ያስቀናል። በፖርቱጋል ሆላንድ፣ ሳልዝበርግና፣ በተለይም ሊቨርፑል ድንቅ ስራን ሰርቷል። እናም ብዙ ተሞክሮች አሉት ከነዚህ አይነት ሰው ጋር ደግሞ ስትሰራ እየበለጠ እያደከ ትሄዳለ፣ ቡድኖችንም እየተሻሻለ እንመጣለን። እኔ ምን በሚናምናለው መሰለም መሰለ አዲስ እውቀት እስከሆነ ድረስ በሰዎች ለማድመጥ አእምሮ ክፍት ነው። እኔም በተቃራኒው ያለኝን እሰጣለሁ። እናም ደግሞ እየተቀዳዳን እንቀጥላለን። ጥሩ እርምጃ ይሆናል ብዬ የማስባለው ነው ያሉት። ለብዙ ዓመታት ከየርገን ክሎፕ ጋር ተፋልሜ የእሱን ሀሳብ ከየት በእንግሊዝ ውስጥም ብዙ ጊዜ ተቃውመናል። እንዲሁ ደግሞ የዩኤፋ ስብሰባዎች ላይም በተለይም ስለ ፕሪምየር ሊግ የጨዋታ ቀኖች ስንወያይ ሀሳብ ሰጥተን ተከራክረናል። ለአሰልጣኞችና ለተጫዋቾች ተጨማሪ የእረፍት ጊዜ መሰጠት አለበት ብለን ተወያይተን ነበር። ምክንያቱም እንዲህ ሲሆን ነው ቡድን የበለጠ ጥራቱን እንደሚያገኝ የሚረዳው። የርገን ክሎፕ የሰጠው አስቴት ብዙ አላስገረመኝም። እረዳዋለው፣ አከብረዋለው። ከየርገን ክሎፕ ጋር በብዙ ዓመታት እንደ ተቀናቃኝነቴ የማይታመን ግንኙነት ነበረኝ። አሁን እሱ እረፍት ላይ ነው። እናም ሀሳቡን ተረድቹ ተጋርቹ አለው። እኔም የእሱን ሀሳብ ተጋርቼ ሟገታለሁ። ያም እንደዛ ሆኖ ስራ ላይ ነን። የፊፋ የዩኤፋ ፕሪምየር ሊግና ሴሪ ኤ ደንቦችን እንከተላለን። እንደ አሰልጣኝነታችን ውድድሩን እኛ አናዘጋጀውም። በእርግጥ ግን ይህ አሰልጣኝ ተስማሚ ሁኔታ አይደለም። ለሚቀጥለው የውድድር ዘመን ለመዘጋጀትም ሁለት ወራት ቢኖርህ ደስ ይለሃል ብለት ብትጠየቅ፣ አሁኖ መልሴ ሲልም ነው ፔፕ። ነገር ግን የሆነው ሆኗል እና ከዚህ በፊት ባደረግነው ነገር እዚህ መሆናችን ይገባናል። እዚህ በመገኘታችን የምንችለውን ሁሉ እናደርጋለን። ምናልባትም ይህ ውድድር በህዳር ታህሳስ፣ ወይም ጥር ላይ ደግሞ ቢሆን አደጋ ሊፈጥርብን ይችላል። ድካም ውስጥ ሆነን ደግሞ ይህን ውድድር እያጠፋን ነበር። አላውቅም ግን በህይወታችን ውስጥ ይህ ሊከሰት ለመጀመሪያ ጊዜ ነው። በአእምሮዬ፣ እኔ እንደማስበው ከዚህ ቀደም ተጫዋቾቹ በዓለም ዋንጫ ወይም ደግሞ በአውሮፓ ሻምፒዮና ለብሔራዊ ቡድናቸው ተጫውተው አንዳንድ ጊዜ ይህ ይከሰታል። አንዳንድ ጊዜም አእምሮ እረፍት ይፈልጋል። ከዛም አገግመ ደግሞ በመጪዎቹ ዓመታት ራስን ታዘጋጃለ ሲልም ነው ሀሳቡን የሰጠው ፔፕ ጓርዲዮላ። ሊቨርፑልን ደግሞ እንመልከት። ማርክ ጉሂ አሁን ላይ በሊቨርፑል ለመዛወር ፍላጎት አለው ነገር ግን የ ዋጋ ድርድር አስቸጋሪ ከሆነም የመዞር ሀሳብ የለውም። በአሁኑ ጊዜም በክሪስታል ፓላስና በሊቨርፑል መካከል 25 ሚሊየን ፓውንድ ዋጋ ልዩነት እንዳለ ነው የሚነገረው። ክሪስታል ፓላስ ለማርክ ጉሂ ትክክለኛ ዋጋ ካስቀመጡና ሊቨርፑል አክብሮት ያለው የዝውውር ጥያቄ ካቀረበ ንግግሮች በተቀናጀ እድገት አድቫንስ ያደርጋሉ። የመጀመሪያው መደበኛ ግንኙነት ለዝውውሩ መፈጸመ ወሳኝ ይሆናል ተብሎ ነው የሚጠበቀው። አሌክዛንደር ኢሳክ በዚህ ክረምት ሌሎች አማራጮችን ማየት ይፈልጋል። ምክንያቱም በሲዝኑ መጨረሻ ላይ ኒውካስል ዩናይትድ እና ኤዲ ሃው ቃል ገብተውለት እንደነበር ነው የሚነገረው። ሆኖም ግን ኒውካስል ዩናይትድ አሌክዛንደር ኢሳክ ምኞቶች ላይ ከባድ እርምጃ አልወሰደም የሚል መረጃ ነው ዲማርሲዮ ያጋራው። በተጨማሪም አሌክዛንደር ኢሳክ የሲዝኑ መጨረሻ ላይ በኒውካስል ዩናይትድ እና በኤዲሃው ክለቡን መልቀቅ እንደሚፈልግ ነግሯቸዋል። ነገር ግን ምንም እንኳን ተጫዋቹ መልቀቅ ቢፈልግም ክለቡ አሌክዛንደር ኢሳክን ለመሸጥ ግን ክፍት እንዳልሆነ ነው የሚገለጸው። ዲማርሲዮ ነው ይህንን መረጃም ጨምሮ ያጋራው። ጃሬል ኳንሳ ለጤና ምርመራ ጀርመን ይገኛል። የሊቨርፑል የተከላካይ ስፍራ ተጫዋች የሆነው ጃሬል ኳንሳ ባየር ሌቨርኩዘንን ለመቀላቀል የጤና ምርመራውን ያደርጋል። ተጫዋቹ አሁን ላይ ጀርመን መድረሱ ሲገለጽ፣ በቀጣይ የአሰልጣኝ ኤሪክ ቴንሃግን ስብስብ ይቀላቀላል። ባየር ሌቨርኩዘን ተጫዋቹን 40 ሚሊዮን ዩሮ በሚደርስም የዝውውር ሂሳብ ለማስፈረም ከሊቨርፑል ጋር ተስማምተዋል። ሊቨርፑል ከአንድ አመት በኋላም ተጫዋቹን ሰባ ሚሊዮን ዩሮ በሚጠጋ ክፍያ መልሶ መግዛት የሚያስችላቸው አንቀጽም እንዳላቸው ነው የተነገረው። ቦታፎግ አሰልጣኙን አሰናብተዋል። ከክለቦች የዓለም ዋንጫ የተሰናበተው የብራዚሉ ክለብ ቦታፎግ የቡርኑን ዋና አሰልጣኝ ሬናቶ ፓይቫን ማሰናበታቸውን ያስታወቁት። አሰልጣኙ ቦታፎግን እየመሩ በክለቦች የዓለም ዋንጫ የቻምፒየንስ ሊግ አሸናፊውን ፓሪስን ዠርሜንን ማሸነፍ ችለው ነበር። ቡርኑ በፓልሜራስ ተሸንፎ ከውድድሩ ውጭ መሆኑን ተከትሎ የክለቡ ባለቤት ጆን ቴክስተር አሰልጣኙን አሰናብተውታል። አሰልጣኙ በተጨማሪም ቦታፎግን በኮፓ ሊበርታዶሬስ ና ኮፓ ዶ ብራዚል ቡርናቸውን 16ድ ውስጥ እንዲቀላቀልም ማድረጋቸው የሚታወስ ነው። ቶትናም ሆትስፐርስ በመሐመድ ቅዱስ ላይ ፍላጎት ና ከዚህ የበጋ የዝውር መስኮት ቅድሚያ ዝርዝር ውስጥም እንደሚገኝ ነው ማትላው የዘገበው። ቶትናም ሆትስፐርስ የዌስትሚኔትዱን ኮኮ መሐመድ ቅዱስን ለማስፈረም ቅድሚያ እንደሚሰጡት ነው የሚነገረው እናም ከወኪሎቹ ጋርም ንግግሮችን እያደረጉ ነው። የጋና ዋጥቂ በ ከ አያክስ አምስተርዳም ወደ ዩናይትድ በ38 ሚሊዮን ፓውንድ ከፈረመ በኋላ በፕሪሚየር ሊጉ ባሳየው ጥሩ አፈጻጸምም ትኩረትን ስቧል። ምንም እንኳን በ2024-25 የውድድር ዘመን እየወረዳ አቋምን ቢያስመለክትም መሐመድ ቅዱስ በድሪብሊንግ ችሎታው፣ በሁለ ገብነቱ፣ በክንፍም ሆነ በመሀል አጥቂነት ሚና መጫወት መቻሉ እና ደግሞ ጠንካራ የኳስ ቁጥጥር ችሎታው ደግሞ ይታወቃል። ይህም ለቶተናሃም አሰልጣኝ ደግሞ ቶማስ ፍራንክ ተጫዋቹን እንግዲህ ተኮርም ስለሆነም ስልቱ ተስማሚ ይሆናል ተብሎ ነው የሚጠበቀው ዌስትሀም ዩናይትድ ለሞሐመድ ቅዱስ 85 ሚሊዮን ፓውንድ የመልቀቂያ ክፍያ ቢያስቀምጡም እስከ 65 ወይም 70 ሚሊዮን ፓውንድም ዝቅ ለማድረግ ፍቃደኝነት አላቸው። ሆኖም ግን አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ እና ኒውካስል ዩናይትድ እንዲሁ ተፎካካሪዎች ናቸው። ዌስት ሃም ዩናይትድ ተጫዋቹን ወደ ቶተንሃም ከመሸጥ ይልቅ ወደ ቸልሲ ወይም ኒውካስል ዩናይትድን መሸጥ ሊመርጥ ይችላል። ይህም በሁለቱ ክለቦች መካከል ያለው ተቃራኒ ግንኙነት ከግምት ውስጥ በማስገባት የተደረገ ነው። በተጨማሪም የሳውዲ አረቢያ ክለቦች እንደ አል ናስር ለቁዱስ ፍላጎት አላቸው። ነገር ግን ተጫዋቹ በአውሮፓ ከፍተኛ ሊጎች ነው መቆየት እንደሚፈልግ የተነገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አላዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። የዛሬው የዕለተ ሰኞ የምሽት የመረጃ ፕሮግራማችን ይህንን ይመስል ነበር። በነገ ጠዋቱ የስፖርት የመረጃ ሰዓታችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስለተከታተላችሁን ከልብ አድርገ ያመሰግናለሁ። በጠዋት ፕሮግራማችን እንገናኛለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። መልካም ምሽት እንዲሆነላችሁ ነው በአክብሮት የምመኘው።